ማያውቀው እንዲታሰር እየፈረዱበት እኮ ነው ያለው። የሚመጣው ሁሉ የሚያወራው ሁሉ ወደ አቤል የሚጠቁም ነገር ነው ሁሉም፣ እያንዳንዱ ትናንትም የተለቀቀውን ቪዲዮ እኔ እስከ መጨረሻ አይቼዋለሁ። የሚጠቁመው እያንዳንዱ ሁሉም አቤል አቤልን ነው እንትን የሚሉት፣ እና ባልዋለበት አቤል እንዲታሰር ነው ሁሉም የሚፈልገው። ግን ደግሞ ያው እውነት ሁልጊዜም እውነት ናት። እንዶው ይህቺ ልጅ ሰራተኛዋ ከነ ጭራሹ እንደው እውነትን ተናግራ አቤልን ነፃ ብታወጠው፣ አቤት መዳን! እንደው ምን ይሳነዋል፣ ምን ይሳነዋል እሱ። እንደው ገንዘቡም ቀርቶባት ለማተቧ ለሀቋ ስትል እውነትን ተናግራ ልጁን ነፃ ብታወጠው የሚወደውን ስራ ቢሰራ። ቤት ውስጥ ታሽጎ እስከ መቼ ድረስ ነው አቤል እንደዚህ የሚቀጥለው? ምንም ባልሰራው ወንጀል። በእርግጥ ልዑል እያያችሁት ነው የሚሰራውን ስራ፣ እያንዳንዱ መረጃዎች እየሰባሰቡ ያለበትን ከገቡበት እየገቡ እንግዲህ እውነትን እያወጡ ነው። ግን ሙሉ ደግሞ ያው አቤል እንደዚህ መቀጠል የለበትም። ይህ ጉዳይ እስከ መሽንም ያልቀው ነው። የሰው ነፍስ ነው፣ እዚህ ጋር የዶሮ ጫጩት አይደለም እንትን ያለው እንደ ቀልድ ዝም ብሎ የሚታለፍ አይደለም አብዛኞቻችሁ ደግሞ ኮሜንት ስር የቆየ ነው ልጅቷ የሞተች አይመስለኝም ውሸት ነው እንደዚህ የምትሉ ኮሜንት ምጽፏሉ እንዴት ነው ውሸት ማለት እኔ አይመስለኝም መሞት ሞታለች ልጅቷ መቼም ኢትዮጵያ ውስጥ ቁጭ ብለው እንደዚህ አይነት ነገር እንደ ቀልድ የሚታይ ነገር አይደለም። ይሄ ስንት ሕዝብ ስንት እንትን የሚያዩ ነው፣ ሁለት ሶስት ሰው የሚመለከተው አይደለም። ሰው ሳይሞት ሞተ ተብሎ ዝም ብሎ መቼም አይወራማ። ግራ ነው የሚያጋቡት። እንግዲህ የዘበኛው ወንድም እንደሚያወራው ከሆነ ከወንድሙ ጋር እንግዲህ በጣም ቅርብ እንደሆነ የወንድሙን ሁሉም ነገር እንደሚያውቅ ነው ያው፣ እየፈራም ተባም እያለ ነው የሚያወራው። እንግዲህ ዝም ብላችሁ ጋር እያችሁት የወንድሙን እንትን እየደባበቀለትም ይመስለኛል። መጀመሪያ ማስጠንቅቀውትም ሊሆን ይችላል። ብቻ የሆነ የሚያውቀው ነገር እያለ ይመስላል። ልጁ ራሱ ሲያወራ ዝም ብሎ ይቅለበለባል። ግን ልዑል በደንብ አድርጎ አፋርጦም ቢሆን እንግዲህ እውነትን እንዲናገር ማድረግ አለበት። ልጅቷን በተለይ ሰራተኛዋን የፍጥኝ አስሮ እውነትን ተናግረ አቤልን ነጻ ማውጣት አለባት። ተገርፋም ቢሆን ሴት ስለሆነች አይደለም፣ እውነቴ ነው። ሴትስ ብትሆን በሰው እንትን ላይ እየቀለዱ እሷ በአስር ሺህ ሀያ ሺህ ተሰጥቷት ህይወቷን የማይቀይርላት ብር እዚህ ጋር የሰው ህይወት እያበላሹ ነው ያሉት። እነሱ የተሰጣቸውን ብር ለነጌ ተስፋችን ለነገ ለውጥ እናመጣለን እያሉ በሰው እንትን ላይ በሰው ላ በሰው እንትን እየቀለዱ ያሉት ይህ የዘበኛው ወንድም የሚያውቅ ነገር የሆነ የሚያውቅ የነገረው ነገር አለ ይመስላል። ዝም ብላች ብላችሁ ካያችሁ ይቀበጣጥራል። ሲያወራ ራሱ በጣም የሆነ በቃ አቤልን ወደ አቤል አቤልን በእርግጥ አሁን እሱ አያውቀውም፣ ግን ሲወራ ስለሰማ ጥፋት ምር ሁሉ ነገር ወደ አቤል ነው እንትን የሚሉት መጨረሻው ምን እንደሚሆን እንግዲህ ልዑል አንድ ነገር ከጀመረ እነዚህን ሰዎች ከገቡበት ገብቶ እንግዲህ እውነትን አውጥቶ አቤልን ነፃ የሚያወጣበት ቀን ቅርብ ይሆናል። እንግዲህ ፈጣሪ ከነኛ ጋር ይሁን ከነሱ ከእነሱ ጋር ይሁን ማለት ነው። የዚህ ልጅ በተለይ በሰራተኛዋ ዙሪያ ባለፈውም እንግዲህ ነግሬያችኋለሁ። በጣም የሆነ የራሷ የተደበቀ እንትን ባይኖራት እዛ ቤት ውስጥ ወጥታ ልትጠፋም አትችልም ነበር። የሆነ የምታውቀው ነገር ቢኖር ነው። ተከታትለው አስቡት፣ እሷ ጠፋች፣ ከዛ ደግሞ እሱ ተከታትለው የጠፉበት ምክንያት፣ ዝም ብሎ ሰው ከመሬት ተነስቶ ከስንት ቀን የኖረበት ቤት ተነስቶ ይሄዳል እንዴ? ለዛውም አቤል ችግር ውስጥ ባለበት ቀን፣ ሰው ከጎኑ በሚያስፈልገው ቀን እሷ ግን ሰው የሰውን እንትን ጠብቃ ኮቴ ከቤት ወጥታ የት እንዳለች አድራሻዋን፣ ስልኳን ሁሉ ነገር አጠፋፍታ የጠፋችው ይቺ ልጅ ምን ማለት እንደው፣ እናንተ ራሱ ምንም እንኳን እሷ ንጹሕ ናት ቢባል ራሱ የምትሰራቸው ስራ በጣም የሚያጠራጥር ነገር አላቸው። ሁለቱም የሚያጠራጥር ነገር አላቸው፣ ዘበኛውም ሰራተኛው። ወንድምዬው አሁን ላይ የዘበኛው ወንድም እንግዲህ ስሙን ስለማላውቅ ይቅርታ አድርጉልኝ። ዘበኛው ዘበኛው እያልኩ ነው ማወራችሁ። ስሙ አያሰኝም፣ ግን ማን ነበር ያለው? በእናታችሁ፣ የልጁ ስም ብቻ ለምደዋለሁ። አሁን ቃስ ቃስ እያደረግኩ የሱ ከሱ ስም አያስጨንቀኝም። እኛ አሁን የሚያስጨንቀን የአቤል ጭንቀት፣ የእናቱ ልጅ ታሰረ እያለች እናት ስትጨነቅ ማየት፣ እናቱ በዛ ሰዓት አግታት ሳለ ምን ያክል ሲሰቃይ እንደነበረ አቤል አይታችኋል። እና አሁን ደግሞ በሰው ችግር በሰው እንትን ምንም በማያውቀው እሱ እስር ቤት ሊገባ፣ እናቱስ እንዴት እንዴት እኔ እንጃ። ብቻ የሰይጣን ጆሮ ይደፈን። ከባለፈው አሁን ትንሽ እየተቃረቡ ይመስለኛል። መረጃዎች ሁሉ እንግዲህ ልዑልም እየሰባሰቡ ያሉ እንግዲህ ከስንት ቀን በኋላ ነው የመጡት። ስለዚህ ብዙ ማስረጃዎች እያመጡ እንግዲህ ከጀርባም ያሉት እያገዟቸው ያ አቤል በእስር ቤት ነው ወይ ምናምን የምትሉ አሉ። አቤል እየታሰረ አይመስለኝም። ለምን ይታሰራል? አሻራ ስለተገኘበት ዝም ብሎ አይታሰርም። ትክክለኛ ሰዎች እስከሚመጡ ድረስ ያው እንግዲህ እሱ መጠበቅ እስካለበት ድረስ ይጠብቃል። እንግዲህ ብቻ እስኪ ቸር ወሬ ያሰማል። ያው ልዑልም እንግዲህ እያገዘው ነው እንግዲህ በምንድን ነው የአዌል ማነው ስሙ እንትናም እያገዘ ነው፣ የቴድሮስ እንትን የሚሰራው ወንድማችን በቴድሮስ ቦታ የተተካው ልጅ እሱም እያገዛቸው ነው እንግዲህ፣ የራሱም የሆነ ኬዝ የያዘው ከፊት አለ። እንግዲህ እሱም እያገዛቸው ነው። ብቻ እየተባበሩ ነው። በአቤል ጉዳይ ላይ ያልተባበረ ሰው የለም። በቃ ጠይቁኝ፣ ሁላቸውም እየተባበሩለት ነው። እውነት እሱም ሰው ያስፈልገዋል። ይሄ እንደ ቀልድ ዝም ብሎ የሚታይ ነገር ስላልሆነ ማለት ነው። እግዚአብሔር ይስጣቸው፣ የእውነት መልካም መልካም ሰዎችን እግዚአብሔር አብዝቶ አብዝቶ አብዝቶ ይባርካችሁ ነው ምላችሁ። ወንድማችንን ነፃ ለማውጣት ቀን ከሌሊት የምትደግሙ የምትለፉ እህት ወንድሞቼ ቃል የለኝም ለእናንተ የእውነት ክበሩ። ቀጣይ ደግሞ እንግዲህ ምን እንደሚፈጠር በአሁኑ ሰዓት እነዚህ ሰዎች እንደዚህ አይነት እንትን ከተናገረ ቢያንስ የዘበኛ ወንድምም የሆነ ፍንጭት የሆነ እንትን ከሰጠ እንግዲህ የሰራተኛዋንም ዘመድ ይኖራታል፣ እርግጠኛ ነኝ አፈላልገው። እንግዲህ በስሟ ምን እንዳለ፣ ምን እንደገሰ መችም እኔ የሆነ ነገር ሲያገኙ ለቤተሰባቸው የሆነ ለየት ያለ ነገር ማድረጋቸው አይቀርም። ከዚህ ጀርባ ደግሞ ማን አለ የሚለውን ደግሞ ለነልውር ትልቅ ማስረጃ ይሆናቸዋል። እንግዲህ ሰው ቤተሰብ ካላት እንግዲህ አዲስ አበባ ውስጥ ጉድዋን የሚያወጣ እንደው ምን አለበት? እንደው በጣም አለባት የሆነት ገመናዋ። ደግሞ ባለፈው ማነው ስሙ ከቴድሮስ አልኩኝ የአቤል ጉዳይ ላይ ኤፍሬም አለበት ምናምን እያሉ ሲያወሩ ሲሰማ በምን ምን አገጣጥሟቸው ማለት የፍሬም ነገር የማይገባበት መንገድ የማይገባበት እንትን የለም። በእርግጥ ኤልሳም እንደዛው ነው፣ ግን ያሉበት አይመስለኝም። ያሁኑ እሱ በተለይ ዘበኛው እና ሰራተኛዋ ላይ እንዲጣፉ ያገዛቸው እሱ ነው። ምክንያቱም ከልዑል ጋር ችግር ስላለበት አቤልን የጎደው መስሎት እንደዛ የሚያደርግ መስሎኝ ነበረ፣ ግን ሲጣራ ግን ያልሆነ ሌላ ሰው ነው ያለው ከጀርባ ያለው እንግዲህ ሆን ብሎ እዛ ቤት ሬሳ እንዲቀመጥ ያደረጉት ሰዎች እነሱ ናቸው። እንግዲህ ዘበኛው እና ሰራተኛውን እዛ ቤት እንዲወጡ ያደረጓቸው ማለት ነው። የነዚህ ሰዎች ደግሞ ማንነት እንግዲህ ልዑል እያጣራ ነው፣ እነማን እንደሆኑ ከጀርባ ምን ሲሰሩ፣ ከአቤልስ ምንድነው የሚፈልጉት? ልጁ ማለት አንዳንድ ጊዜ ሰው የሰውን ህይወት ቀጥለን የምንኖር ይመስል አቤል ቢታሰር ምንም ከነሱ እንትን የሚላቸው የለም። ግን እነዚህ ሰዎች ግን ሆን ብለው ተነስተው አቤልን ለመጥቃት የማያውቁት ሰዎች ራሱ ለምስክርነት የመጡት ሰዎች የሚያጠቁሙት ሁሉም በአቤል ነው። በቃ ምንም እኮ ስልሱን ልጁን እኮ ማንነቱ ሳይሉ ስሙን ብቻ ስለሚያውቁ የልጅቷ ፍቅረኛ ብቻ ስለሆነ አብረው አንድ ላይ ስላመሹ ብቻ አሻራ ስለተገኘበት ብቻ እንደዚህ አይነት ነገር ላይ ሙሉ በሙሉ አቤል ላይ ነገሮችን ሙሉ ደምድመው እነሱ ነጻ ሊወጡ አቤል ደግሞ እድሜ ልኩን እስር ቤት እንዲታሰር ነው የሚፈልጉ። ግን ደግሞ እንደዚህ እንዲሆን ልዑልም አይፈልግም፣ አይፈቅድላቸውም። መቼም ቢሆንም አይታሰርም። እውነት እስከምትወጣ ድረስ እየተጋፈጠ ከገቡበት እየገባ እንግዲህ እውነትን እያወጣ ወንጀለኞችን እንግዲህ ለስር ፍርዳቸውን እንዲያገኙ ያደርጋል። ያው ይሄ ደግሞ የልዑል የለመዱ ስራ ነው። እዚህ በፊትም ስንት ስንት ነገር ሰርተዋል። ይሄ ገና ጅማሬ ነው። ገና እየጀመሩ ነው። ቀጣይ ደግሞ ምን እንደሚሆን አብረን እናያለን። እያንዳንዱ እያንዳንዳችሁ እያንዳንዳችሁ የስራችሁ ታገኛላችሁ። የሆነ እኔ አሁን ይሄ ልጅ ልፈርድበት አይደለም የዘበኛው ወንድም፣ ምክንያቱም እሱ ምንም የሚያውቀው ነገር የለም። እንደሚያወራው ከሆነ ከወንድሙ ጋር እንደማንም ሰው እንትን እንደሚለው ነው። ከዛ ውጭ የሱን የእሱን ብዙም አላቅም፣ እየደባበ እየደበቀለት ሆን ምን ሆን ብቻ አላቅም። ያው እንግዲህ ከጀርባ ደግሞ ምን እንዳለ የሚያጣራ ይሆናል። እንግዲህ ለዛሬው ግን አቤልን ነፃ የሚያወጣውን ነገር እንግዲህ እየፈለጉ ነው። እያንዳንዳቸው እንግዲህ የሟትበት እህታቸውም እንግዲህ እነሱ ደግሞ ብሰዋል ብሰዋል ነው ምላቸው። በቃ ልክ የድሮ የቆየ ቂም ያለባቸው ነው የሚመስሉት፣ ከአቤል ጋር እንደዚህ ፍጥጥ ድርቅ የሚያረጋቸው ነገር በእርግጥ ተጎድተዋል ሰዎቹ፣ አልተጎዱም አይደለም። ግን ደግሞ መረዳት ያለባቸው ጉዳይ ምን ያክል ቅንብር እንደሆነ ከጀርባ ያለ ሰው፣ እንዴት ነው አንድ አንድ ሰው ካሜራውን እና ሙሉ እንትኑን አጥፍቶ ሰራተኛው እና ዘበኛው ሞተች በስንት ቀኗ እዛ ቤት ውስጥ ወጥተው ሲጠፉ፣ እንዴት ነው ይሄ ሁሉ ማለትም ሰው እንዴት ነው የማያስበው? ሆን ብለው ያደረጉት ያቀናባበሩት እንደሆነ ማወቅ እና ማለት፣ አንዳንድ ጊዜ ግምትም እኮ መገመት አለባቸው። እንደዚህ አይነት ነገር ሲፈጠር ሆን ብለው ዝም ብለው መቼም ስንት ቀን የቆዩበት ቤት ተነስተው አይሄዱም። የሟች ዘመዶች የተባሉትማ በ በቃ በጣም ብሶባቸዋል። በቃ አሁን ቢታሰርላቸው ደስታቸው ነው አቤልን ለማሳሰድ የማያደርጉት የማይፈነቅሉት ድንጋይ የለም፣ የማያወሩት የለም። የቆየውን ሁሉ ነው እንግዲህ አቤል ላይ እንትን እያመጡ እንትን የሚሉት። ያው ፍቅረኛ ማለት ስትሆኝ መጣላት አለ፣ የሆነ መኮራረፍ፣ በመሃል የሆነ ችግር ሊኖር ይችላል። ደግሞ ከባድ ከሆነ ደግሞ መለያየትም የሚሉት ነገር አለ። ስለዚህ ይህን ያክል እንትን የሚላቸው ነገር የለም እና አንዳንድ ሰዎች ደግሞ ዝም ብለው በማያውቁት ነገር እየገቡ ልጁን ጭንቀት ውስጥ ነው የከተቱት። ኦፍ በእኔ ራሱ እኔ እኔ እነሱ ስሰማቸው ራሱ ያናድዱኛል፣ በጣም የእውነት። ምንም ማለት የሚረዳጅ ሰው የለም፣ በቃ የመጣለትን ነው የሚያወራ እንጂ የሚረዳጅ ሰው የለም። ቀጣይ ስማን ነው ትክክለኛ ፈራጅ፣ ትክክለኛ እንትን በይ። አቤት አረ ስንቱን አየንን በዚች በትንሽ ቀን። እውነት ልውላችን እንግዲህ እያያችሁት ነው። እስከ መጨረሻው ድረስ ቪዲዮውን እዩ፣ ላይክም አድርጉ። ጋይ ስትጀምሩ በላይክ ጀምሩ። ስራቸውን እንግዲህ ኦን እንድናደርግላችሁ እኛ ከጎናቸው እንደሆነን ማሳያ ቪዲዮ ሲለቁ ላይክ ያደርጋችሁ ሁላችሁም በላይክ ጀምሩ። እንግዲህ ፈጣሪ ያግዛችሁ እያላችሁ በጸሎታችሁ ማሰብ ነው። ከዚ ውጭ እንግዲህ ምንም ማድረግ አንችልም። አቤል ነጻ ይወጣል፣ ይወጣል፣ ይወጣል። ምንም አለምንም ምንም በየትም የትም ፍጩ ዱቄት አምጡ፣ ነው ውጤቱ። አቤል ነጻ መሆን ነው ያለበት። ስለዚህ ደግሞም እንደማያደርገው መቶ ፐርሰንት አያደርገውም። የሆነት አያደርገውም። የሰው ልጅ ለሰው ሲሯሯጥ ለሰው ሲደክም ስንት እንዳልሰራ፣ አሁን እሱ ወንጀለኛ አድርገው ቤት ውስጥ ቁጭ አረጉት አሽገው። የስራቸው ይሽጣቸው። ሰው የስራውን አያጣ። ክፉ የሰው ክፉ ናቸው ወይ? ስንት ነገር ሰርቷል። ከዚህ በፊት አቤል ለሰው ልጅ በጣም ብዙ እናቱን እስከመታገት ድረስ የደረሰችው እነሱ በሰሩት ሳይሆን ለሰው ብሎ እና ይህ ሁሉ የሰራ ልጅ አሁን ላይ እንደዚህ አይነት ቦታ ስታዩት ለሱም ትንሽ ከብዶታል። ያው እንግዲህ የማይቻል ነገር የለም፣ ትችሎታላችሁ። እንግዲህ ሁሉም ለበጎ ነው ብሎ መቀበል ነው። አንዳንድ ጊዜ እንደዚህ አይነት ነገር ሲመጣብሽ ፈተና ነው እና ነገ የተሻለ ነገር እንደሚሰጥሽ በተስፋ የጠበቅሽ ምንም ማድረግ ምንም አማራጭ የለም። ብቻ ቸር ወሬ ያሰማን። አቤል ነፃ የሚወጣበትን ቀን ቅርቢ አድርገው ያላችሁ በጸሎታችሁ አስቡት። ልዑላችንንም በጣም በጣም እንድትመርቁልኝ በጣም የሆነች ሰው በችግሩ ሰዓት ከጎን ሆኖ እስካሁን ድረስ እያያችሁት ነው፣ ቀን ከሌሊት እያለ እንግዲህ ስንት ቀን ሙሉ መረጃዎቹ ሲሰባስብ ቆይቶ አሁን ላይ መጥቷል። እንግዲህ እያያችሁት ነው ወንድማችን። እሱንም በደንብ አድርገን ማበረታታት አለብን። ብቻ ለሁላቸውም ከልብ ከልብ ለባቤል ጉዳይ እየደከሙ እየለፉትን ሙሉ እውነት እግዚአብሔር ይስጣችሁ ማለት ነው የምፈልገው ሁሉም ነገር እግዚአብሔር አቤልም ነፃ ወጥቶ ከሚፈልገው ጓደኞቹ ጋር የሚፈልገው ስራ አብሮ እንዲሰራ እንመኝለታለን። ለማንኛውም እንግዲህ የዛሬውን ቪዲዮ ይመስላል። እንግዲህ ከተመቻቹ ቪዲዮ ላይክ ያረጋችሁ ደስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ፕሌስ ስትጀምሩ ሁላችሁም በላይክ ጀምሩ። ከልብ ነው ማመሰግናችሁ ለምታበረታቱኝ እህት ወንድሞቼ፣ ከልብ ቃል የለኝም። የእውነት ክበሩልኝ እህቶቼ በሌላ ቪዲዮ እንግዲህ እስከምንገናኝ ደህና ደህና ሰንብቱ እያልኩኝ የሰላማችሁ ይብዛልኝ። ባይ ባይ።